በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ቅድስት በርባራ ማን ናት? ታሐሳስ ስምንት በዓሏ የሚከበረው ቃል ኪዳኗ ከድንገተኛ ሞት የሚጠብቀው የ15 ዓመቷ ሰማዕት የቅድስት በርባራ እና የቅድስት ዮልያና ድንቅ ታሪክና ገድል በአጭሩ ትውልዷና ወደ ክርስትና አመጣጧ ቅድስት በርባራ ወይም ባርባራ ዘኒቆመዲያ ከ305 እስከ 311 በነገሠው በካሃዲው መክስሚያኖስ ዘመነ መንግሥት መስፍን የነበረው የዲዮስቆሮስ ልጅ ናት። እናቷ በልጅነቷ ስለሞተች እና እጅግ ውብ ስለነበረች ሰው እንዳያያት ጣዖት አምላኪ የነበረ አባቷ ከከተማ ውጭ ለርሷም ለብቻዋ ሰገነት ያለው ማረፊያ ታላቅ ሕንፃ አሰርቶላት አንድ አረማዊ ማለትም ጣዖት አምላኪ መምህር ብቻ ወደ እርሷ እንዲገባ አደረገ። ያሰራላት ሰገነት ከፍ ያለ ስለነበር አበባዎችን፣ ይልቁኑ በምሽት የሚያበሩትን ከዋክብት፣ የምሽቱ አስደናቂ ግርማ እየተመለከተች መደነቅ ጀመረች። በዚህ ጊዜ እነዚህ የአባቷ ጣዖታት አስደናቂ ዓለማትን እንደማይፈጥሩ መረዳት ጀመረች። በቤቷ ውስጥም ካሉ ሴት አገልጋዮች አንዷ ይህንን ጥያቄዋን አይታ የክርስቲያን መምህር ጠቆመቻት። ይህንንም መምህር አርጋኖስ በደብዳቤ አድርጋ የነፍሷን መሻት ነገረችውና ደቀ መዝሙሩን በድብቅ ልኮ ስለ ምስጢረ ሥላሴ የአምላክ ሰው የመሆን ምስጢርን ተማረች። እውነተኛውን የድኅነት መንገድ በመረዳቷ ከእስክንድሪያ ወደ ሄሊዮፖሊስ መጥቶ በነበረ ካህን በድብቅ በግቢዋ ባለ መዋኛ ገንዳ ተጠመቀች። በይበልጥም የሰማዕታትን ታሪክ በተመስጦ ታነብ ጀመር። በድንግልና ለመኖርም ከበርቴ ባሎችን እምቢ ብላ መለሰች። በድብቅም በጸሎትና በጾም ትተጋ ጀመረች። በዚያ ወቅት አባቷ በመታጠቢያ ክፍሏ ላይ ደግሞ ሁለት መስኮቶችና ቅንጡ የሆነ መታጠቢያ እንዲሰሩላት አዘዘ። እርሷ ግን የክርስቶስን የባህሪ አምላክነት በማመኗና ምስጢረ ስላሴን አስባ ሦስተኛ መስኮትን እንዲጨምሩ፣ ዳግመኛም አዳኝ የሆነውን የመስቀሉን ምልክት በውሃ መታጠቢያው ላይ እንዲሰሩ አናጺዎችን አዘዘቻቸው። አባቷም ወደዚህ ሕንፃ በገባ ጊዜ ልጁ ያሠራችውን አይቶ አናጺዎችን ሲጠይቃቸው ይህንን እንዲሰሩ ያዘዘቻቸው ልጁ መሆኗን ነገሩት። እርሱም ለምን እንደዚህ አደረግሽ ብሎ ጠየቃት። ወትቤሎ አእምር ወለቡ ኦ አቡዌ እስመ በስሉስ ቅዱስ ይትፈጸም ኩሉ ግብር በእንተዝ አግበርኩ ሳሊስተ መስኮተ ወዘንተኒ መስቀለ በአምሳለ ስቅለቱ ለመድኃኒነ ኢየሱስ ክርስቶስ ይላል። እርሷም አባቴ ሆይ አስተውል ልዩ ሦስት በሆነ በሥላሴ ስም ሥራ ሁሉ ይፈጸማልና፣ ስለዚህ ሦስተኛ መስኮት አሠራው። ይህም መስቀል ዓለሙ ሁሉ በእርሱ በዳነበት በመድኃኒታችን ኢየሱስ ክርስቶስ መስቀል አምሳል ነው። አንተም አባቴ ሆይ ከስህተት ተመልሰህ የፈጠረህን አምላክ አምልከው በማለት ተናገረችው። የቅድስት በርባራና የቅድስት ዮልያና ትውውቅ አባቷም ከእርሷ ይሄንን በሰማ ጊዜ በንዴት ሰይፉን መዞ በኋላዋ ሮጠ። ያን ጊዜ ሸሽታ በተአምር ለሁለት በተከፈለች ዓለት ውስጥ ገብታ ለጊዜው ብትሸሸግም በኋላ ግን ወደ አባቷ ተመለሰች። እርሱም እንድትሰቃይ ለሌላ መኮንን አሳልፎ ሰጣት። እርሱም እየገረፈ በጊዜው አሉ በተባሉ ታላላቅ ስቃይን ቢያሰቃያትም የባሕርይ አምላክ ክርስቶስን ግን አልካደችም። ከዚያም ብቻዋን ወደ ወህኒ ተጣለች። በዚያም ሆና ጌታዬ አምላኬ ሆይ፣ አትተወኝ ብላ ጸለየች። በእኩለ ሌሊትም የእስር ቤቱን ደማቅ ብርሃን መላው። ከአንቺ ጋር ነኝና አትፍሪ የሚለውን የአምላክ ድምፅ ሰማች። ከዚያም ጌታችን ቁስሎቿን ሁሉ ፈወሰላት። ይህን ሁሉ ተአምር በድንጋጤ ሆና በእስር ቤት የምትመለከት የሂሎፖሊስ ነዋሪ የሆነች ዮሊያና የምትባል ሴት በእስር ቤቱ ውስጥ ነበረች። ያን ሰማያዊ ብርሃንና የቅድስት በርባራን በቅጽበት መፈወስ ስታይ የክርስትና ሃይማኖት ታውቅ ዘንድ እህቷ ቅድስት በርባራን ተጠጋች። በነጋታው ቅድስት በርባራን በማርቲያኑሱ ፊት አቆማት። ሁሉም ሰዎች ሙሉ በሙሉ እንደዳነችና ፊቷም እንደ ፀሐይ ጨረር ሲያንጸባርቅ ተመለከቱ። መኮንኑም አማልክቶቻችን ስለፈወሱሽ የምስጋና መሥዋዕትን ሰዊ አላት። ቅድስት በርባራም ለአገረ ገዥው በጌታዬ በኢየሱስ ክርስቶስ ነው የዳንኩት አለችው። ማርቲያኑሱም በቁጣ ሆኖ በአስከፊ ሁኔታ ቅድስት በርባራ እንድትሰቃይ አዘዘ። በዙሪያዋ ቆመው ይመለከቱ የነበሩ ሕዝቦች እርሷን ለመከላከል ምንም ቃል አልወጣቸውም። በዚያም ዮልያና ነበረችና ቅድስት በርባራን ሲያሰቃዩ ታይታ ከእርሷ ጋር በክርስቶስም መከራን ለመቀበል በመወሰን አብራት መከራ መቀበል ጀመረች። ሁለቱም ሰማዕታትን በምስማር ሰውነታቸውን እየወጉ ያሰቃዩዋቸው ነበር። ለመዘባበት እርቃናቸውን በአደባባይ ሊወስዷቸው ቢሞክሩም በቅድስት በርባራ ጸሎት ጌታ መልአኩን ልኮ በአስደናቂ መጎናጸፊያ ሰውነታቸውን በብርሃን ልብስ ጋርዶታል። በመጨረሻም ጨካኙ መኮንን ብዙ አይነት ስቃይ ቢያደርስባቸውም እነዚህ ቅዱሳት አንስት በክርስቶስ ላይ ያላቸውን እምነት እንደማይለውጡ ባየ ጊዜ አንገታቸው እንዲቆረጥ አዘዘ። ሰማዕትነትና ቃል ኪዳን። ከወታደሮቹ መካከል አንዱ አንገታቸውን ለመቁረጥ ሰይፉን መዘዘ። በአባቷ ወደ ተዘጋጀው ወደ መግደያው ስፍራ ይዟቸው ሄደ። ያን ጊዜ ቅድስት በርባራ እንዲህ ብላ ጸለየች፣ ዘላለማዊ እግዚአብሔር ሆይ ከእኔ ሞት በኋላ እኔንና መከራዬን ለሚያስቡ ሁሉ ስጦታህን ስጣቸው ድንገተኛ ሕመምና ብርቱ አስጨናቂ ሞትን በእነርሱ ላይ ፈጽሞ አታምጣባቸው፣ አለች። ከዚያም የክብር ባለቤት ኢየሱስ ክርስቶስ መሻቷን ሁሉ እንዲፈጽምላት ቃል ኪዳን ሲገባላት፣ በሰጣት ቃል ኪዳን የሚታመኑ ሁሉ ድንገተኛ ሞት እንደማያገኛቸው ቃል ኪዳን ገባላት። በመጨረሻም አባቷ የእርሷንና የባለንጀራዋን የዮልያናን አንገታቸውን እንዲቆርጡ አዘዘና በ አምስት ዓመቷ ስምንት በሦስት በ ስድስት ዓመተ ምህረት አንገታቸው ተቆርጦ የሰማዕትነት አክሊል ሲቀዳጁ ቅድስት ዮልያናንም በሁለት ጡቶቿ በኩላብ ሰቅለው ሰይፈዋታል በዚያን ጊዜ ከሰማይ መብረቅ ወርዶ አባቷንና ጓደኛው የሆነ መኮንንን መርቲያኖስን አቃጠላቸው ከዚህ የተነሳ በዓለም ባለው ስዕሏ ላይ የመብረቅ ብልጅታ ይሳላል ቅድስት በርባራም በዚህ ምክንያት በአማላጅነቷ ከጥንት ጀምሮ ባሉት ክርስቲያኖች ከመብረቅ አደጋ፣ ከእሳት የምትጠብቅ እንደሆነች ይነገራል። ያም በመታጠቢያ ቤት ውስጥ በመስቀል ምልክት ያሰራችው መታጠቢያ ለታመመ ሁሉ ከእርሱ በታጠበ ጊዜ የሚያድን ሆነ። ከዚህም በኋላ የሰማዕታቱን ሥጋቸውን ወስደው ከከተማ ውጪ ባለች ቤተ ክርስቲያን ስሟ ገላሊያ በሚባል ቦታ አኖሯቸው። ይህ ሥጋቸውን በቅዱሳን ሰማዕታት በአቡቂር እና በዮሐንስ በምስር አገር ባለ ቤተ ክርስቲያን ተቀመጠ። ይህንን ተጋድለዋን ለማዘከር በመላው ዓለም በሚሳለው ስዕሏ ላይ ሦስት መስኮት ያለው ሰገነት፣ ዘንባባ፣ ጽዋ፣ መብረቅ፣ የሰማዕትነት አክሊል ይዛ ይታያል። በአዲስ አበባ በምስራቀ ፀሐይ ቀበና መድኃኔ ዓለም ቤተ ክርስቲያን ባሉት የግድግዳ ላይ ስዕላት ላይ ቅድስት በርባራና ቅድስት ዮልያና ተስለው ይገኛሉ። ይህችም ሰማዕተ ክርስቶስ ቅድስት በርባራ ምዕመናን ከተቀደሱ ምስጢራት ለመውሰድ ሳይችሉ ቀርተው እንዳይሞቱ በስሟ የሚማጸኑባት ናት። ይህችም ሰማዕተ ክርስቶስ ቅድስት በርባራ ምዕመናን ከተቀደሱ ምስጢራት ለመውሰድ ሳይችሉ ቀርተው እንዳይሞቱ በስሟ የሚማጸኑባት ናት። በአንድ ወቅት አንድ ኢስታንሲላዎስ የተባለ ቅዱስ መነኩሴ የሞቱ ጊዜ በተቃረበ ሰዓት ቅዱስ ቁርባን የሚያቀብለው አጣ። በቅድስት በርባራ ስምም አምላኩን ተማጸነ። በዚህም ጊዜ ቅድስት በርባራ ልመናውን ሰምታ ከሁለት ካህናት ጋር ተገለጸችለት። ከሁለቱም አንደኛው ካህን ቅዱስ ሥጋውን እና ክቡር ደሙን አቀበለው። እናታችን ሰማዕቷ ቅድስት በርባራ ከመድኃኔ ዓለም የተሰጣት ቃል ኪዳን። ኪዳን ስሟን የሚጠራውን ለስሟ መታሰቢያ ይሆን ዘንድ ቤተ ክርስቲያን የሚያንጸውን መታሰቢያ የሚያደርገውን በስሟ በታነጸው ቤተ ክርስቲያን ዕጣን፣ ጧፍ፣ ዘቢብ፣ ልዩ ልዩ የቤተ መቅደስ መገልገያዎችን የሚያመጣውን ልጁን በስሟ የሰየመውን ለመድኃኔ ዓለም ስትል የተቀበለችውን መከራ የሚያስብ በስሟ ተማጽኖ ቢለምን እስከ ዐሥር ትውልድ ድረስ ምሕረትን ያገኛል። በስሟ ለታመነ ከድንገተኛ አደጋ፣ ከመብረቅ፣ ከእሳት፣ ካውሎ ንፋስ፣ ከፍንዳታዎች ይድናል። ቀደምት የኢትዮጵያ ሊቃውንትና ሰማዕቷ ቅድስት በርባራ ቀደምት የኢትዮጵያ ሊቃውንት ቅድስት በርባራን አመስግነው በቃኝ አይሉም ነበር። ለምሳሌ ያህል ቅዱስ አባ ጊዮርጊስ ዘጋ ሥጫና ቅዱስ አርከስሉስ እንዴት እንዳመሰገኗት እንይ። አባ ጊዮርጊስ በተአመኖ ቅዱሳን መጽሐፉ ላይ ሰላም ለበርባራ ወዮልያና፣ በፍኖተ ስምዕ እለቆማ በድሮን እለፈጸማ እለ ተጋደላ ከመሃራ አርዑተ መስቀሉ ለክርስቶስ እለ ጾራ ምራዊ ሆን እስከ ረከባ ድንግልና ሆን እለ አቀባ ውሽራቸው ክርስቶስን እስኪያገኙ ድረስ ድንግልናቸውን የጠበቁ የክርስቶስ መከራ መስቀሉን የተሸከሙ እንደ ጭፍሮች የተጋደሉ ሩጫቸውንም የፈጸሙ በምስክርነት ጎዳና የቆሙ ለሆኑ ለበርባራና ለዮልያና ሰላምታ ይገባል በማለት አወድሷቸዋል። ተአምኖ ቅዱሳን ንባቡና ትርጓሜው፣ ገጽ 41 አባ ጊዮርጊስ ዘጋስጫ በአርጋኖን ዘሁድ ምዕራፍ 9 ከቁጥር 4 እስከ 6 ላይ እመቤታችንን የአርሴማ የበርባራ የዮልያናን በረከት እንዲያርፍብኝ ለምኝልኝ ይላታል። ሊቁ አርከ ሥሉስም ይህንን በአርኬው ላይ ሰላም ለበርባራ እንተ አግሃደት ሃይማኖታ እንዘ ታሪኢ ሥላሴ በመስኮተ ቤታ እያፍርሃ ወጥባሕት ወሞሰርተ ሐጺን እያህመመታ ወሰላም ከአበ ለዮልያና ካልእተ እንተ ሰቀልዋ በክልኤ አጥባታ። በቤቷ መስኮት የሥላሴን ምሳሌ እያሳየች ሃይማኖቷን የገለጠች ለሆነች ለበርባራ ሰላምታ ይገባል። ሰይፍም አላስፈራትም፣ የብረት መጋዝም አላሳመመቻትም። ዳግመኛም በሁለት ጡቶቿ የሰቀሏት የእርሷ ሁለተኛ ለምትሆን ለዮልያናም ሰላምታ ይገባል በማለት የተቀበሉትን ጽኑ መከራ ጽፏል። ቅድስት በርባራ እመቤታችንን ለምና የገድሏን መጽሐፍ በሰረቁት ላይ አንዱን ቅብዝብዝ አንዱን እውር እንዳደረገችው የመስከረም ሀያ አምስት ተአምሯን ይናገራል። ሰላም ለበርባራ ወለዮልያና አምሳላ በዛቲ ዕለት ዛስተራየት ሃይላ በክልኤ ዕደው ዘሰረቁ መጽሐፈ ገድላ ፈደየቶ ላሃዱ እንባዜ እምሃበ ማርያም ስኢላ ወለ ዐይነ ቢጹ ካልእ አጽልመት ጸዳላ ይለዋል። የመስከረም 25 ስንክሳር አርኬ የቅድስት በርባራ ዓለም አቀፍ እውቅና! በእጅጉ የሚገርመው ከጥንት ጀምሮ በየክፍላተ ዘመናቱ እስከ ዛሬ ድረስ በበርካታ የዓለም ክፍሎች በቅድስት በርባራ ከሚፈነዱ የጦር መሳሪያዎች ከመብረቅ አደጋና ከድንገተኛ ሞት በቃል ኪዳኗ እንደምትጠብቅ ሲታመን በጣሊያን የባህር ኃይላችን ጠባቂ ማለትም ዘፓትሮን ኦፍ ዘኢታሊያን ኔቪ ይሏታል። በቃል ኪዳኗ በእጅጉ ከመታመን የተነሳ በጊዜያችን ያሉ በርካቶች ሃያላን ሀገራት ብሪታንያ፣ ሮያል አርቲለሪ፣ ራፍ አርሞረስ፣ ሮያል ኢንጂነርስ፣ በካናዳ ኤክስፕሎሲቭ ኦርዳንስ ቴክኒሺያንስ፣ በአውስትራሊያ አርኤንዜድኤኤፍ አርመርስ፣ በኒውዚላንድ፣ በስፔን፣ በአሜሪካ፣ በግሪክ የቅድስት በርባራን በዓል በአየር ኃይላቸው፣ በጦር ካምፓቸው፣ በባሕር ኃይላቸው እንደሚያስቡ ጥናቶች በግልጽ ያሳያሉ። ቅድስት በርባራን በአደገኛ ሥራ ላይ ያሉ እና ከጦር መሣሪያ ጋር የሚሠሩ ሰዎች በድንገተኛ አደጋ እንዳይሞቱ በበራቸው በመሽጋቸው በመሥሪያ ቦታቸው በጦር አርማቸው ላይ ያስቀምጧታል፣ ይስሏታል። ታላቁ ሊቅ አባ ጊዮርጊስ ዘጋስጫ ሊቁ አርከስሉስ ያወደሷት የሆነች በርካቶች ቃል ኪዳናትን የተቀበለች ቃል ኪዳኗም ከድንገተኛ ሞት የሚጠብቀው የቅድስት በርባራ በረከት ረዴት ይደርብን። በቃል ኪዳኗ ትጠብቀን፣ አሜን። መስከረም 25 ቅዳሴ ቤቷ ነው። ታኅሳስ 8 የእረፍቷ መታሰቢያ በዓል ነው። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ መስቀሉ ክቡር። ይቆየን። በአልፋና ኦሜጋ ዘተዋሕዶ የቴሌግራም ገጽ የተዘጋጀ።